በርካቶች ያልጠበቁት እጅግ አሳዛኝ መረጃ እንግዲህ ዘማሪት የምስራች ማለፏ የምታወስ ነው። ከዛ በፊት ምንድን ነው የገጠማት? በታይላንድ ሕክምና ላይ ሳለች የቀድሞ እጮኛዋ የዘማሪት የምስራች እጮኛዋ ያልተጠበቀ ነገር አውጥተዋል። አልፈልግም በጣም ብዙ ነገር አሉ። ለምኝ እግራቸው ላይ ለምኝ፣ ጨርሼ ወደ ክፍሌ ስገባ ምስር የቻርጅ ገመድ አንስታ አንገቷን አንቃለ ፌንት ነቅላለች። ሰላም ጤና ስጥልን። ሚኪ ነኝ ከሚኪ ኒውስ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኘው። ሚኪያስ ኒውስን ሰብስክራይብ ስታደርጉ ወቅታዊና ታማኒ ሚዛናዊ መረጃዎችን ስለምታገኙ ሰብስክራይብ ማድረግ በፍጹም እንዳይረሳ። ይህንን ቪዲዮ ስጨርሱ ላይክ፣ ሼርና ኮመንት በማድረግም ላልሰሙት እንድዳረስ ያድርጉ። እስከ መጨረሻው እንድታዳምጡኝ በትህትና ጠይቃለሁ። እንግዲህ በኢትዮጵያ ፕሮቴስታንት እምነት ተከታዮች መካከል በቅርቡ በርካቶች ሀዘናቸውን የገለጹበት ልባቸው አብዛኞቹ የተሰበረው የዘማሪት የምስራች ህልፈት ነው። ዘማሪት የምስራች መድረክ ላይ በምታገለግላቸው ዘማሪዎቿ በጣም በሚገርም ሁኔታ በርካታ ክርስቲያኖች እንደተባረኩባት ጨምርም ነው። በየመድረኮቹ ገና ስትወጣ የእግዚአብሔር ክብር የሚገለጥባት ዘማሪት እንደነበረች ጀምርም፣ በርካታ ኢትዮጵያኖች ደግሞ በአጭር ጊዜ ውስጥ የወደዷትም ነው እንግዲህ እንደምታወቀው ከአርባ ምንጭ ወደ አዲስ አበባ ስትመጣ ብዙ ተግዳሮትና ፈተናዎች ገጥሟት ነበረ። በቲያትር ተመርቃ ከአርባ ምንጭ ወደ አዲስ አበባ ስትመጣ ሴጣን ስፈታተናት አተናት። በጣም በሚያሳዝን ሁኔታ ዘፋኝ እንድትሆንና የፊልም ማጀቢያ ቲያትር መድረኮች ላይ ዘፈን እንድታቀርብ ነበር ሴጣን የፈለጋት ተፈታተናት። ምክንያቱም ስራ ስለሌላት ስራ ለማግኘትም ከባድ ጊዜያት ስለነበሩ በትወና እንኳን እንድትገባ አይደለም ሴጣን የፈለገው በዘፈን ማለት ነው። ድምጾቿ በጣም የሚገርሙና ና በጣም ፓወርፉል ድምፅ እንዳላት እጅግ የሚገርም ገና ለገና መድረክ ስትወጣም ለዛም ነው ብዙዎቹ የሚባረኩት የእግዚአብሔር ክብር መንፈስ ያለበት ዝማሬ እንደምትዘምር ጭምርም ነው። ያን ሁላ ተቋቁመ አለድም አልገባም፣ እጅ አልሰጥም በማለትም እንግዲህ ጄፒኤስ ስትቀርብ እንግዲህ ብዙ ሰዎች ያው እኛ ሀገር የተለመደው መልካሙን ትተን ደካማ ጎን ላይ ብቻ ነው ትኩረት የምሰጠው። መልካም መልካም ነገሮችን ደግሞ ስሰራ ማበረታታቱን ይልመድብን። በርካቶቹ ያላወቁት መልካሙን ትቶ ደካማ ጎን ብቻ ማውራት ነው። እንደምታወቀው የጄፒኤስ አገልጋይ ሄኖክ ነቢ ሄኔን በርካቶች ይተቹታል። አዎ ማንም ሰው ደካማ ጎን አለው። ደግሞም ደካማ ጎንን ሁሌ እያነሱ ጥላሸት መቀባት ጥሩ አይደለም። ያን ሰው የበለጠ ማበላሸት ነው የሚሆነው። ስለዚህ ያን ሰው መልካም ነገሮችን ደግሞ ሲያነሳ እንዲ ነው በርታ በማለት ማበረታታት መልመድ እንደሚያስፈልግ ጭምርም ነው። ሄኖክ የጄፒኤስ አገልጋይ ብዙ ጊዜ ደስ የምለው ነገር ብዙዎች መድረክ የተነፈጉት ታፍነው የቆዩትን ወደ መድረክ ማውጣት ይወዳል። በጣም በሚገርም ሁኔታ ሰውን በጣም ኢንቨስት እንዴት እንደሚያደርግ በጣም የሚገርም አገልጋይ እንደሆነ ጭምርም ነው። ምክንያቱም ኢንቨስትመንት ስባል የገንዘብ ሳይሆን መንፈሳዊ ኢንቨስትመንት እንደሆነም ነው በርካቶቹ የገለጹት። ዘማሪት የምስራችን ያገኘበት አጋጣሚ አልፎም ደግሞ ላገለግል ስትል በከፍተኛ ደስታ ነበር የተቀበላት። ሌሎች ደሞዝ ለመክፈል ያጉረመርማሉ፣ የተለያየ ጣጣዎችን እያመጡ ይደረድራሉ። ደሞዝ ላለመክፈል ጫና እንዲፈጠርባቸው አይፈልጉም። እሷ ግን በረከት እንደሆነች ተረድቶታል። ቀድሞም ያየ እንደሆነ ጨምርም በጣም በሚደንቅ ሁኔታ እዛው መድረክ ላይ ማገልገል እንደጀመረች ጭምርም ነው። በዛም በርካቶች ጋር አገልግሎቷ ተደራሽ እንዲሆን ተደርጓል ማለትም ነው። ነቢ ሄኒ የተጫወተው ሚና እጅግ የጎላ እንደነበረ ጭምርም ነው። ከዛ በኋላ የምስራችን በርካቶች ማወቅ ጀመሩ። በብዙ ጊዜ እንግዲህ ዝማሪዎች፣ የድሮን ዝማሪዎችን በመዘመርም የታወቀች ዘማሪት ነች። በርካቶቹ በእሷ እንደተባረኩ ጭምርም ነው። በጣም በሚያሳዝን ሁኔታ ግን የኋላ ኋላ እንደሚታወቀው ካንሰር መታመሟ የምታወስ ነው። ካንሰር ታማ በጣም የሚያሳዝነው እሷ እንግዲህ ሚዲያ ላይ መውጣትም አልፈለገችም። ተስፋ ቆርጣ ነበረ። በሕይወትና በሞት መካከል ባለችበት ሰዓት ላይ በርካታ ቅዱሳን ልጆች እንግዲህ ቲክታክ ላይ በጣም በሚገርም ሁኔታ መንፈሳዊ ነገሮችን በመስራት የምታወቁት ልጆች ተረባረቡ። እኛ እያለንማን ሞትም የማኪያቶ ብር ነው የሚቀርብን፣ በማለትም በርካቶቹ በአንድነትና በህብረት ርብርብ በማድረግም በብዙ ሚሊዮኖች ገንዘብ ተሰብስቦላት ወደ ታይላንድ እንድታቀናም ነው። ነቢ ሄኒም ኋላ ልቡ እንደተነካ ጨምረም ነው። በደንብም ነገሮችን አገልጋዮች ጭምርም እንዳልተረዱ ጭምርም የኋላ ኋላ አብዛኞቹ ወጥቶ መስጠት እንደጀመሩ ጭምርም ነው። ከዛ ተሰጣት ሕክምና ለማድረግ ወደ ታይላንድ ነበር ያቀናቸው። ወደ ኤሲያ ሀገር ታይላንድ ባቀናችበት ሰዓት ላይ እንግዲህ በጣም የሚያሳዝነው ከህይወቷ ካለፈ በኋላ የተሰሙትን መረጃዎችን በማስመልከትም ነው። እንግዲህ ታይላንድ ሕክምና ስትከታተል ቆይታ እግዚአብሔር ብዙ ነገር እንዳደረገላት የመሬት መንቀጥቀጥ ማይናማሪን ይዞ ታይላንድ ላይ በርካታ ቁጥር ያላቸው ሰዎች ስረክፉ ሆስፒታል አካባቢ ግን ሰላም ነው የምታመልከው እግዚአብሔር እንደታደጋት በጣም በሚገርም ሁኔታ ምስክርነት ሁላ ሰታ ነበረ። ከዛ ሁላ ተርፋ እንግዲህ መታ ኢትዮጵያ ላይ በጣም በርካታ ዘማሪዎች እነ ዘማር ይስሐቅ እንግዲ እንግዲህ ዮናታን አክሊሉ ጋር ስትዱ ማርሲል አገልጋይ ዮናታን አክሊሉ ጋር በብዛት የሚያገለግለው ይስሐቅን የማያቅ እንግዲህ ፕሮቴስታንት የለም ማለት ይቻላል። አቀባበል ካደረጉላት የሷ የምን ጊዜ ምርጥ ወዳጆች መካከል አንዱ እንደሆነ ጭምርም ነው። አቀባበል ካደረጉላት ሰዎች መካከልም አንዱ እሱ ነው። እነዚህ ተሰብስቦ አቀባበል ካደረጉላት በኋላ እንግዲህ ድኛ አለው ብላም በጣም ለአገልግሎት የነበራት ጉጉት በርካታዎችን ልብ የሰበረው በተለይ ለአገልግሎት የነበራት ጉጉት እጅግ ልብ ይሰብራል እንግዲህ ደግሞ ምንም ማድረግ አይቻልም በርካቶቹ ደግሞ የመጣውን በጸጋ መቀበል ነው እግዚአብሔር የወደደውን አደረገው በማለት ነው በርካቶቹም ሀሳባቸውን ሲገልጹ የነበሩት በተለይ አለው ሞተ ተሽሯል የሚለው ዝማሬ እጅግ አስገራሚ ነው አለው ሞተ ተሽሯል የሚባለው በነገራችን ላይ አብዛኞቹ በስጋ ብቻ ማየት ያለባቸውም አለው ሞተ ተሽሯል ማለት መንፈሳዊ መነሳት መንፈሳዊ መወ ይወለድ ያለ ማለትም ነው። ዋነኛው ቃሉም የምለው ሞት የተሻረበት ዋነኛው ምክንያት በክርስቶስ ማንም ሲያምን ዳግም መንፈሱ ይወለዳል። መንፈስ ነው የሚወለደው። እንግዲህ ዳግም መወለድ ነው። ይህም በመንፈስ ሙታኖች ሆነ ሳለን በክርስቶስ ሕያው የሆነበት እንግዲህ አጋጣሚ የሆንበት አጋጣሚ እንደሆነ ጭምርም ነው እንግዲህ ኢየሱስ ያገኘንበት ያ ቅጽበት በመንፈስ ህያው የሆነበት ሰዓታት ወይም ቅጽበት እንደሆነ ጨምረም ነው። ብዙ ሰዎች ከስጋ ጋር አንዳንዶቹ የሚያገናኙበት አካሄድም ልክ አይደለም። አዎ አለች፣ ሞቷ ተሽሯል። በጣም በሚገርም ሁኔታ እንግዲህ አገልግሎቷን በማስመልከት ላይ አገልግሎቷ የነበራት ጉጉት በርካቶችን እንግዲህ እንዳስደሰተ ጨምረም ነው። ግን ባልታሰበና ባልተጠበቀ ሁኔታ ካንሰር ከዚህ በፊት ጀርባ ወይም ስፓይናል ካርድ አካባቢ እንደ ተስፋፋ ጭምርም ነው። ከዛ በኋላ ሳምባዋ ጭምር እንዳጠቃና ትንፋሽ እንግዲህ በጣም በሚያሳዝን ሁኔታ አጥሯት እንዳረፈች ጭምርም ነው። ታዲያስ ከዛ ህልፈት በኋላ ሚዲያ ላይ በደንብ ብቅ ያለው ፍቅረኛዋ የቀድሞ እጮኛዋ ከፍተኛ ልብ ስብራት፣ ሆኖም ሚዲያ ላይ መታየቱም የምታወስ ነው። እናትየውም እንደዚሁ በጣም በሚያሳዝን ሁኔታ። ታዲያስ የእሷ እጮኛ የነበረው ክሩበል ወይም ክሩ ነው። ብዙ ሰዎች ክሩ በማለት ነው የምጠሩት። አጠቃላይ እንግዲህ እሱን በማስመልከት ቤተሰቦቹ ከፍተኛ ውዝግብ በመሀላቸው ተፈጥሮ ነበረ። አራት ሺ ዶላር ወስዶብኛል በማለትም አባትየው የህክምና ገንዘብ አለ የቀረ አራት ሺ ዶላር ወስዶብኛል በማለትም ሀሳብ አንስቷል። የምስራች አባት አቶ ስምዖን ማለትም ነው። የምስራች እናት ደግሞ በጣም ባልተጠበቀ ጊዜና ሰዓት ታይላንድ የነበረው እሰጥ አገባ ነበረ በመካከላቸው እንግዲህ የተነሳው ያን በማስመልከትም ክሩበል ምላሽ ሰጥቷል። ክሩበል ምላሽ የሰጠው የ400 ዶላሩን ጉዳይ በማስመልከት የጠየኳቸው ከሳቸው የተቀበልኩት ለህክምና የጠየኳቸው ገንዘብ ከዘመድ የተቀበልኩት ገንዘብ ስለሆነ ለመመለስ ግዴታ ስላለብኝ ነው በማለትም ነው የገለጸው። እዚሁ እንግዲህ በመዲናችን አዲስ አበባ ሆስፒታል ስትከታተል ቆይታ እስከ ልፈታ ድረስ ማለትም ነው። በጣም በሚያሳዝን ሁኔታ ያን በማስመልከትም አባትዮ ላሉት ምላሽ ሰጥተዋል። ከዛም ደግሞ ታይላንድ በነበራቸው ቆይታ ላይ ያልተጠበቀ ሁኔታ የተፈጠረው ልብስ በገዛ ቁጥር ካፖርት ገዝቶ ካፖርት የገዛው ለሱ አልሆነም። ከዛ የምስራች ጋር በመሆን እሱም በሰዓቱ እዛ ነበረ። ያው እንግዲህ ለአባቴ ሰጣለሁ በማለትም ተስማምቶ ነበረ፣ ለአባቷ ለመስጠት ያ ከአቦርት በክፍል ውስጥ አዳዲስ እቃዎች ሲገባ እየጠፋ ሲያስቸግር ስልክ እዛ ካሜራ ደቀኛ አስቀምጫ ነበረ። ማን ነው ከሶስታችን ውጪ የምወስዶ? በማለትም ስልካ ካሜራ አስቀምጫለው በማለትም ነው ያን ነው እንግዲህ፣ እናትየው ካሜራ ቀረጹኝ በማለትም በዛ ልክ ነገሮቹ እንግዲህ በእኔና በእሳቸው መካከል ያለመግባባት ስነሳ እሳቸው ጥዬ ይሄዳሉ ስሉ እኔ ከዚህ በኋላ ሞታለው ብዬ ብላይዤ የእርሶ ልጅ አይደለውም ወይ በማለትም እግራቸው ስር ወድቅ ወድቄ ስማጸናቸው ይህን ሁላ የምስራች ተደብቃ ስሰማ እንደነበረች እና ወደቀች። እናትዮ ያሉበትም ራሷን ስታ አልወደቀችም ራሷን ለማጥፋት በገመድ አንቃ በጣም በሚያሳዝኑ ሁኔታ ብል አንቃ ራሷን ለማጥፋት እየሞከረች ሳለች እንግዲህ ራሷን ስታ ስትወድቅ ሐኪሞችን መጥቶ በመደናገጥ ምንድኖ የተፈጠረው በማለትም ጥያቄዎችን ሲያቀርቡላቸው እንደነበሩ ጭምር ነው። አጠቃላይ እንግዲህ ያን በማስመልከትም ነው የምስራች በጣም በሚያሳዝኑ ሁኔታ ባልተጠበቀ ጊዜና ሰዓት ራሷን ለማጥፋት እንደሞከረች ጭምርም ነው። በሰአቱ ደግሞ ህመም ላይ ተጨምሮባት ይህ ነገር ሲፈጠር ማለት ነው። ይህ ነገር ደግሞ ወደ ሚዲያ ማምጣቱ ተገቢ ነው ወይ ተገቢ ነው ወይ? በርካቶችም አሁን እየጠየቁ ያሉት የምስራች እናትም ቢሆኑ እሱም ቢሆን እንደዚህ አይነት ነገሮችን ሚዲያ ላይ ማውራቱ ተገቢ ነው ወይ ማለት ነው። በርካቶችም እንሰማለን አንፈርድም ላሉ እንግዲህ የተፈጠረው ተፈጥሯል። በዛ ላይ ደግሞም ልክ አደለም የሰሩ ስራ። ምክንያቱም እናትዮም ይሁን እሱም የሰራው ስራ ልክ አደለም በማለትም ነው ሀሳባቸውን እየገለጹ ያሉት። ልጅቷ ታማሚ ነች። የልጅቷን የመዳን ጉዳይ ነው ሁሉም ሊያሳስበው የሚገባው። ከዚህም የሄዱበት አላማ ለሽርሽር አይደለም እንግዲህ ለማሳከም እንደሆነ ጨምረም ነው በርካቶችም ሀሳባቸውን እየገለጹ ያሉት። እጅግ አሳዛኝ ክስተትን በማስመልከት እንደገና ደግሞ ዳግም ካረፈች በኋላ ነገሩን ወደ ሚዲያ ላይ ማምጣትም ተገቢ አይደለም፣ እንዲህ እንዲህ ነው ተብሎ ክፉ መባባል እንደማያስፈልግ ጨምረም ነው። እሱን ደግሞ ሲሆን ክሩቤልን በማስመልከትም በርካቶች እየገለጹ ያሉት ለአመታት ትምህርቱን እንዳቋረጠ ጀምረም ነው። አጠቃላይ እንግዲህ ለእሷ ብሎም ትምህርቱን አቋርጦ ያሁላ ውጣ ውረድ ውስጥ እንደገባም ነው በርካቶቹ ማሳባቸውን ሲገልጹም የተስተዋለው እንግዲህ። የምስራች ቤተሰቦችን መርዳት የምትፈልጉት አካውንታቸውን ማስቀመጣቸውም የምታወስ ነው። ከክርስቲያን የተለያዩ አገልጋዮች ሚዲያዎች አሉ። በዋናነትም ቀብር ስነ ስርዓትም ሲያስፈጽሙ የነበሩት አካላት ጠይቃችሁ መርዳት የምትፈልጉትም ከጎናቸው በመሆን አይዟችሁ ልላችሁ ልትሏችሁ እንደሚገባ ጭምርም ነው እንግዲህ ዋናነት ይህን ነገር ወደ ሚዲያ ማምጣቱ ተገቢ እንዳልሆነ ጭምርም ነው በርካቶችም ሀሳባቸውን የገለጹ ያሉት ማለትም ነው። ሚዲያ ላይ ከወጡት መረጃዎች በማስመልከት ይጠቅማል ብለን በጋራ ምንድነው ነው የምለውን ነገር ለማየትም ነው ለእናንተ ይዤላችሁ የመጣሁት። እጅግ አሳዛኝ ያልተጠበቀ ክስተትን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። ሚኪያስ ኒውስን ሳብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኘ ሰላም ቆዩልኝ።